ቲክቶኩ ንጉስ ድንገተኛውን የፈናን ሽምግልና ናት ሰላም ሰላም ደናችሁ መተናል መተናል የትራስቲውብ ቤተሰቦች እንዴት ናችሁ? እንግዲህ ሰዓታችንን ጠብቀን ለእናንተ ይሆናሉ ያልናቸውን አዝናኝ አዝናኝ ፕሮግራሞች ወደ እናንተ ይዘንላችሁ መተናል። ዛሬ እንግዲህ ሰበር የሆነ መረጃ አለን። አዶናይ ያው እንግዲህ በየሳምንቱ በየቀኑ እያስደመመን የሚገኘው አዶናይ እንግዲህ ዛሬም አዲስ ነገር ተፈጥሯል። እንዲሁም ደግሞ ስለ ፈናን አርቲስት ፈናን ስለ እሷም አዳዲስ መረጃዎች አሉን ማለት ነው። ዛሬ እንግዲህ በጣም ደሳስ የሚለው ቪዲዮዎች ናቸው ያሉን። አብራችሁን ትቆያላችሁ። ስለፈናን እንግዲህ አብዛኞች ወጣቶች ያው እንግዲህ ሰላማዊ ሰልፍን የሚመስል ነገር እያደረጉ ይገኛሉ። እሷም እንግዲህ በዚህ ሳምንት ሽምግልና ተጠይቃ እንግዲህ ቪዲዮዎች ታይተውን ነበረ። በዚህም አብዛኞቹ ወጣቶች እንግዲህ ያቀረቡት ቅሬታ አለ። እሱንም እንመለከት ይሆናል። ዛሬ ግን አዶናይ የት ይገኛል? ዛሬ አዶናይ በአየር ኃይል ግቢ ወይም ደግሞ ዛሬ ደግሞ እንግዲህ አዶናይ በአየር ኃይል ይገኛል። ከአየር ኃይል አባላቶች ጋር እንግዲህ ቆይታ አድርጎ ነበረ። የንጉሥ አቀባበል አድርገውለታል። እስኪ ቪዲዮውን አብረን እንመልከተውና አብረን እንግዲህ እንዝናናበታለን። አዶናይ እንግዲህ ይችላል። ምንለው ምክንያት ነው። ቪዲዮቹን እናያቸውና እንመለሳለን። ሁላችሁም ከእኛ ጋር ቆዩ። ትራሃስቲውብን ምርጫችሁ ስላደረጋችሁ ከልብ አድርጌ አመሰግናለሁ። ላይክ ኮሜንት ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ወደ ቪዲዮ እንሄዳለን። ዋው ያው እንግዲህ እንደምታዩት ወደ አየር ኃይል መድረኩ ላይ እየወጣ ይገኛል ዋ ዋ ዋ ዋ አዶናይ ላይ እንደምታዩት እንግዲህ በክብር ነው ከላይ የተቀመጠውና እስኪ አሁን እንግዲህ ስለ ስግጥ ፈመስ አንድ ነገር ላይ አስረዳችሁ። መፈመስ ማለት ቲክታክ ላይ ብቻ አይደለም። አንድ ነገር ላይ የሆነ ስራ ጀምረህ ችክ ብለህ ተማምነህ በዛ ነገር ስትቀጥል ማለት ነው። ሁሌም ስኬት ማሚያ ላይ ትደርሳለህ። ስኬት ማሚያ ላይ ስትደርስ ደግሞ ትሸምሳለህ። በአንተ ስራ ላይ ያሉ በአንተ ስራ የተሰማሩ ሰዎች ሰግጠህ ስለምትሰራ በማን ነው የምትተማመነው በእግዚአብሔር ብቻ ነው ወይም በአላህ ነው በየሃይማኖታችን አምነህ ትቀጥላለህ በሰውም ተአምር ልትተማመን አትችልም ልትገራችሁ ከራሴ ካለፍኩት ነገር ማለት ነው በእግዚአብሔር ብቻ ነው ልብህን ይዘህ የምትንቀሳቀሰው እርምጃህን ጀምረው በሰው ከተማመንክማ አንዳንዶቹ አንዳንዶቹ ደግሞ እንዳትበልጣቸው ምን ያደርገዋል? በምክንያት መስሎ ዘቂያ ስለዚህ ታችሁ የየራሳችሁ እምነት ይዛችሁ ማለት ነው ትሰግጣለህ? ዋው እንግዲህ እንደምታዩት በአየር ኃይል እንግዲህ ከአባላት እሱ ጋር ፎቶ ለመነሳት ነው። ያው እንደምታዩት ብዙ ሰዎች እንግዲህ ከእሱ ጋር ፎቶ ለመነሳት ብዙ በጣም እንግዲህ መጨናነቅ እያሳየ ነው። አዶናይ ይመቻ አባቴ። እና እናመሰግናለን እንግዲህ እንደተከታተላችሁት ከአየር ኃይል አባላቶች ጋር ተገኝቶ አዶናይ እንግዲህ በዚህ ባያችሁት መንገድ በክብር እንግዲህ ንግግር አድርጓል ማለት ነው። ስለ ስግጥ ፍምስ ያለውንም ሀሳብ አጋርቷል ማለት ነው። አዶናይ የዛሬ ውሎ ይሄንን ይመስል ነበረ። በጣም እያስደመመን ይገኛል። ከዚህ በመቀጠል ደግሞ የማቀርብላችሁ ስለ አርቲስት ፈናን ነው። ፈናን እንግዲህ ብዙ ወጣቶች ቅሬታ እያቀረቡ ይገኛሉ። ብዙ ሰላማዊ ሰልፎች የሚመስሉ ቪዲዮችን እያየን ነው። እናመሰግናለን። እስኪ ቪዲዮዎቹ ምን ይመስላሉ? ሁላችሁም አብራችሁን ቆዩ። ስለ አርቲስት ፈናን እንግዲህ ሁሉም ያሉትን ለእናንተ አቅርብላችኋለሁ ማለት ነው። እየተዝናናችሁ ፈታ በሉ። ላይክ ኮሜንት አይረሳ። ወደ ቪዲዮ ያው እንግዲህ የምትመለከቱት ይሄ በሽምግልና ወቅት የተደረገው ዝግጅት ላይ ነው ማለት ነው። ያው ከእናቷ ጋር ነው እየታየች ያለው። አሁ እንግዲህ በፕሮግራሙ ላይ እንደምታዩት ብዙ አርቲስቶች ተገኝተዋል። ትግሉ ላይ ስለሚያጠለው ጥላ ለማህበሩ አባላት አንዳንድ ነገሮችን ማለት እወዳለሁ። በመጀመሪያ ላሳያችሁት መረጋጋትና ስክነት ከልብ አመሰግናለሁ። በ2017 ብዙ ህመሞችን አሳልፈናል በአደባባይ ተመተናል ተሰድበናል ብሎም ኩላሊታችንን እስከ መውሰድ እንደተደረሰ ይታወቃል ይሁን እንጂ 2018ን ስንቀበል ያለፈን በመርሳት አዲስ ተስፋ ሰንቀን ነበረ ይህን ድንግተኛ ሽምግልና የሰማን ይህን ህመም ከሌሎች ህመሞች ለየት የሚያደርገው የእኛ ከምንለው ሰው በመምጣቱ ነው። አርቲስት ህዝብ ላይ በመነሳቱ ነው። አልተዘጋጀንም ነበረ። ቁስላችንን እያስታመምን ነበረ። እንባችንም አልደረቀም ነበር። ሽምግልና ነው ሙሉ በሙሉ አላለቀ። በአሁን ሰዓት ሽማግሌዎችንና ሽማግሌዎቹን የላከውን አካል በመፈለግ ላይ ነው የምንገኘው። ተይዘው ለማህበሩ ሞራል ካሳና ተገቢውን ቅጣት እስከሚያገኙ ድረስ የቻልነውን እንሞክራለን። አዲስ ነገር ካለ በቀጣይ ቪዲዮ ማሳወቃችሁ፣ የሆነ በጽናት በጽናት ያው እንግዲህ ሀዘናቸውን እየገለጹ ይገኛሉ። ዋው ተከሻ ያነሳኝ

ወይ አገኝታ ታውቃለህ? ባገኛትማ! በምን እድል ወይኔ፣ በፍቅሯ ነደልኩኝ፣ ጭራሽ አገባች ብሎ ቅስሜን ሰበሩት። በቃ ጓደኛዬ፣ ቁርጥህን ዋቅና ተስፋውን ቁረጥ። አንድ ቀን ብቻ በአካል አይኗን ባየው ምን ይፈጠራል? ብታያት ስሜቴን እነግራታለሁ። ካንቺ ፍቅር ይዞኛል ብዬ በቃ የውስጤን እነግራታለሁ። የህይወት የውሃ ልክ ትክክል ሆኖ እንዲፈስ ባቦ ይፈሳስ። ምናልባት አልተገጣጠምንም እንጂ ፈናን ግጣሚ ትመስለኛለች። አሁንማ ገባች አከተና፣ መልካም ስለገጠማት አልቀና ፈጣሪ ትዳርሽን በፍቅር በሰላም ይሁን፣ አሜን በሉ እናንተ። ደግሞ በጣም ደስ የሚል ነው። እዚህ ጋር ደግሞ የምታዩት እንግዲህ ሰይፉ ፋንታውን ሽምግልናውን ያደረገው እሱ ነው እና ከሽምግልና ሲያደርጉ እንግዲህ የምሳ ግብዣቸው ይሄንን ይመስል ነበረ። እንደዚህ ብዙ ወዳጅ እንዳላት፣ ብዙ አፍቃሪ እንዳላት አላቅም ነበረ እንግዲህ ብዙዎቻቸው እንግዲህ ያው እንዳዘኑ ነው እያሳዩ ያለው። እንግዲህ ፈናን ይህን ቪዲዮዎች ታያቸዋለሽ ብዬ ያስባለሁ። ምን ይሰማት ይሆን ፈናን? እዚህ ጋር ደግሞ በጣም አምሮባት ነበርና አለባበሷ በጣም ነው የሚያምረው። እንደ ኢትዮጵያ በጣም ማለት ከአርቲስቶች በጣም ቆንጆ የሆነች ነች እና ምናልባት እሱም ሊሆን ይችላል። ፈናን ይመችሽ። እውነት የፍቅር ጓደኛ የፍቅር ደብዳቤ ተጽፎ ልሻል አልፈ ያው እንግዲህ ይህንን ውበት አይቶ ድሮ ተማሪ ያለው ድሮ በጣም ሕፃን እያለን ዝም ይለኝ ምን የሚል ነው፣ አላነበብኩትም። የፍቅር መሆኑ ታዲያ እንዴት አወቅ ኖ ማለት ሊሆን ይችላል ያው የፍቅር ተብሎ ነው በጓደኞቹ ደ ግን፣ በጣም ላይ ቤተሰቦቹ ምናምን በጣም እንትን ስለነበሩ አዎ። በተለይ እናትሽ በደንብ በደም ላንቺ እዚህ መድረስ ትልቅ አስተዋጽኦ እንዳላቸው አውቃለሁ። ስለዚህ እያንዳንዷን እንቅስቃሴ አንቀስቃሴ ያያሉ። አዎ ማለት እናቴ ምንድነው ብቻዋን ያሳደገችኝ ምናምን እና ስለ እናቴ ማውራት ይከብዳል። አይዞሽ። በጣም እንደ እናትም እንዳባት መሆኑን ያሳደጉሽ። አዎ። አይዞሽ። አስቴር አራያ ትባላለች። ምንም ብላት ያው ታቋልች። የቱንም አይነት ቃል አይገልጻት እና በጣም ፍናን እዚህ መሆኗ ለእኔ ትልቅ አስተዋጽኦ እናቴ ናት። በጣም ጠንካራ፣ በጣም ጀግና እናት ናት ያለችኝ ና ለፍናን እናት ስለ እናቴ ማውራት በጣም ከባድ ነው ምን ምንም ባወራው ምንም ቃል አይገልጻትም። ና እግዚአብሔር እድሜ ጤና ጨምሮልኝ ደግሞ እንትና ይምሰልብኝ። ና መጀመሪያ ለክ ስምንት ያ ክፍል ወይ አስረኛ ክፍል እየተፈተነን ልጆኝ እናቴ እንደዚህ ይዛኝ ነው። አክትሬስ መሆን በጣም ነበር የምፈልገውዋ ህልሜ ነው፣ በጣም ነው። አስረኛ ክፍል ማትሪክ እየተፈተነን እኔ ፊልም ሰርቼ ሰይፉ ራሱ ጠርቶኝ ኢንተርቪው ያደርገኛል እላቸው ነበር። እና እናቴ በደንብ እርግጠኛ ሁኜ ስህልምሽን ትኖር ያለሽ ሰሪ ነው ሰው የሚያከብርሽ በስራሽ ነው ሰው የሚያከብርሽ ትለኛለች። ና መቻልን እንድትችል ታረግሃለች። ያን ቻሉ ነው የትም አይሄድም። ይሄ የምትናገረኝ ነገሮች አሁን እየሆነ እና በጣም ነው ሰርፕራይዝ መሆኑ በደንብ ይዘውነ ያሳደጉች ማለት ነው። በጣም የእውነት ለሁሉም የዓለም ልጆች የኔን እናት አይነት ይስጣቸው። አሜን አሜን። በጣም ጠንካራ ናት። አላቅም እናት ሲሆኑ በአንቺ ያየሽውን ስኬት ወይም ደግሞ አንቺ የእናትሽን ፍቅርና እናትሽ ለአንቺ የሆኑትን ነገር ስታስቢ ለዓለም ህዝቦች፣ ለዓለም ህጻናቶች በአጠቃላይ የኔን አይነት እናት ይስጣቸው። አላቅም እናት ሲሆኑ የሚሰጣቸው ጸጋ አለ መሰለኝ። ሁሉም እናቶች ልዩ ናቸው ነው

እ ትዝታው ያልጋ ያልጋ በስኩ ዝም ብለው እንደው የዘጠናዎቹ ላይ ያየሁት አንድ ትዝታ ለህ እስኪ የእነ ደብዳቤውን ለምወድሽ፣ ፍናን በምን ጀምሬ በምን እንደምጨርሰው የቱን ተናግሬ የቱን እንደምትሆው ባላቅም ፍቅሬን ለመግለጽ ስል ወረቀቱን ከብዕር ጋ ማሞነጫጨር ጀምሬ አለው። የምወድሽ ካየሁሽ ጀምሮ በፍቅር እጅ ተነድፌ ትምህርቴ መማር አቅቶኛል። መልስሽን ሂሳብ መጽሐፍ ውስጥ ትጠብቃለሁ። ያንቹ አፍቃሪ። በቃ እንደዚህ አደለም ማለት ልጅ ሆነ ነዋ። እንደዚህ አይመስለኝም። ያንቺ አዋቂ ኮንሽ በኋላ ነው አደለም። ደብዳቤውን ግን ያም ሆነ አላየሽውም አንቺ ደብዳቤ ሲባል ፈርቼ እንጂ በእንደዚህ አይነት ደረጃ እንኳን አይደለም። ይሄማ ይሄ የልጅ ሆነ ነው። ወደ ወደዛ ስድስት ምናምን ስድስት አካባቢ ነው ያጋጥማል። አንተም ጽፋህ በተደጋጋሚ የልጅነት አስተዳደግ ረና ቆምላለ ረና እናመሰግናለን እንደምታዩት ነው እንግዲህ፣ ይሄ ያው በሰርጓ ወቅት የተነሳችው ወይም የሰራችው ቪዲዮ ነው። በጣም ከጓደኞቹ ጋር ነበረች፣ አብዛኞቹ ያው አርቲስቶች ተገኝተዋል። እናመሰግናለን። እንግዲህ ቪዲዮዎቹ እንደተከታተላቸኋቸው ናቸው። እንግዲህ ፈናንን ያው ብዙ ወጣቶች እንግዲህ ለሷ ያው ያላቸውን ነገር ሲገልጹልን በቪዲዮ አይተናል። እንግዲህ ማህበር ሳይቀር ተዋ ተዋቅሮ ማህበሩ እንግዲህ መግለጫ ሁላ የሰጠበትን ቪዲዮ አይተናል። እንዲሁም ደግሞ በመስቀል አደባባይ በተዘጋጀው ሩጫ ላይ የተለያዩ ወጣቶች እንግዲህ መፈክራቸውን ሰላማዊ ሰልፍ በሚመስል እንግዲህ ሁኔታ አሰምተው ነበረ። በጣም ደስ የሚል ቆይታ ነበር። የዛሬን አዶናይ በአየር ኃይል ግቢ ተገኝቶ ወይም ደግሞ ከአየር ኃይል አባላት ጋር ተገናኝቶ በክብር እንግዲህ ተቀብለውት አስተያየቱ ሰጥቷል። ብዙ ሰዎች አብረውት ፎቶ ተነስተዋል። ደስ የሚል ክብር ነው። የአዶናይ ደጋፊዎች ይሆናችሁም ደግሞ ለአዶናይ የምንትመኙለት አላችሁ በኮሜንቱላችሁ ማስቀምጥሉኝ። አብራችሁኝ ስለቆያችሁ ከልብ አድርጌ አመሰግናለሁ። ትራስቲውብ ቢኒሞ ስሪያክትን ስለመረጣችሁ አመሰግናለሁ። ይመቻችሁ። ታንክዩ